ባሌን በሚመለከት እግረ መንገድ ለተነሳው ጥያቄ ሁሉንም ሀሳብ ተቀብዬ፣ አንድ ጉዳይ ግን ማስተካከያ ይፈልጋል። የባሌ ሕዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስህተት ነው። የምናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግናል? እኛ ግን መደነቅ አለብን። ባሌ ውስጥ ከሁለት ሺህ ሄክታር በላይ ናሽናል ፓርክ ያልነካ መንገድ የሌለው መብራት የሌለው ጀግና ህዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመሰግናል? ያን የሚያክል ጫካ መጠበቅ አንቲን ከብል ነው። በዚያ ደህነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ህዝብ የጋራ የሆነ ሀብት አይነካም። እዛ ድንሾ የሚታዩ እንስሳቶች ለምን ለምን ሌላ ቦታ አይታዩም? የባሌ ህዝብ አስደማሚ ህዝብ ነው። በእርግጥ አስደማሚ በረከትን ተሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባሌን ያክል ሀብት የለውም። የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር ያልተሰራበት ከባቢ የለም እና እኛ ነው የምናመሰግነው ህዝቡን በዚህ ሁሉ ችግር ውስጥ ያንም ያክል ሀብት ጠብቆ በማቆየቱ። ሁለተኛው የሚደንቀኝ ነገር የሶፍመር ኬቭ በሚመለከት ኢትዮጵያውያን የተከበረው ምክር ቤት ይሄንን ጉዳይ በአዋቂዎች በምሁራን እንዲመራመር ሄዶ እንዲያይ እንዲጠይቅ አደራ ማለት ትፈልጋለሁ። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር። ውሃ አልፈጠረውም። ታሪኩ እንደሚያመለክተው ሶፉመር ከነበራቸው ሕዝብ ጋር ውሃ ገድበው ዳይቨርት አድርገው ይሰሩት የሚያገናኘው ቦታም አስደማሚ ነው። ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው። ዋሻው እዛ የሚቀር አይደለም። በኢተሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜጅ ደርሶበታል ይባላል። ከሶፍመር አካባቢ ውጭ በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረም ነው ውሃ የፈጠረው ዋሻ የሚል። ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። ይሄ የባሌ የዋሻ ስራ በሰሜንም አለ። የሚያሳዝነው ነገር የተከበረው ምክር ቤት የኢትዮጵያ ሕዝብ እንዲገነዘብ የምፈልገው የኢትዮጵያ ሳይሆን የዓለም ስልጣኔ ጅማሮ ዲንጋይ ነው። ማረጃው ዲንጋይ ነው፣ ማረሻው ዲንጋይ ነው፣ መግደያው ዲንጋይ ነው፣ ሰው የሚያውቀው ዲንጋይ ነው። ልክ እንደዛ ኮምፒውተር ነው የሚባለው፣ የሰው እውቀቱ ዲንጋይ ነው። ሰው ከድንጋይ ጋር ነው ብዙ ነገር የተጫወ የሠራው የፈጠረው። አንዳንዶች ያን የድንጋይ ስራ አድንቀው፣ አክብረው፣ ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን እኛ አንዱ የአንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻ የምወስደው የሶፍ ዑመርን ዋሻ ባአይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም የሰው እጅ እንዳለበት ገብቶኝ ነበር። ብዙዎችን ጠይቂያቸዋለሁ አረጋግጬማለሁ በራሴ ነገር ግን አንዱ ኤቪደንሴ ታሪክ ነው አክሱምን የአክሱም ሀውልት የሰራው የኢትዮጵያ የዛን ጊዜ ዘመን ህዝብ የሰራበት መንገድ ድንጋይና ሰው ያለውን ቁርኝት ካላየን በቀር የአክሱምን ሀውልት ሊያነሳ የሚችል ክሬን በዛ ዘመን አልነበረም የላሊበላን ውቅር ቤተክርስቲያን ያየን እንደሆነ የሰው ልጅ የጠለቀ ዕውቀትና ከድንጋይ ጋር የመነጋገር አቅም ፈጠረው እንጂ በዚያ ዘመን እንደዚህ ቴክኖሎጂ አልነበረም። ከሰቆጣ ወደ አክሱም ይሄዳል የሚባለው ዋሻም እንደዚሁ። ኢትዮጵያ ውስጥ በርካታ ቦታ ይሄ ጉዳይ አለ። ይሄም ቢቀር አላላ ኬላ ላይ አርባ ሰባት አርባ ስምንት ዓመት የፈጀ እያንዳንዱ ጄኔሬሽን ሰባት ሰባት ዓመት እያዋጣ በብዙ ትውልድ የተሰራው አጥር የሚያሳየው ሰውና ድንጋይ ያለውን መቀራረብ የሚያሳይ ነው። ሌላው ኤቪደንስ ግን በቁርአንም በባይብልም ተጠቅሷል ይሄ ነገር። በቁርአን የሰው ልጅ ተራራን ፈልቅቆ መኖሪያ ይሰራል የሚል መልእክት አለ። በቁርአን ላይ ተራራን ፈልቅቆ ቤት እንደሚሰራ ተጽፏል። በባይብል ደግሞ የሚገርመኝ ሰሎሞን ዳዊት ይሰራ ያልቻለውን ቤተ መቅደስ ለመስራት ሲነሳ ሁለተኛ ዜና አንድ ላይ እንደተቀመጠው ሰማኒያ ሺህ ሰዎች ከተራራ ላይ ድንጋይ የሚፈለቅቁ ቀጠረ። ሰባ ሺህ ሰዎች ያን ድንጋይ የሚደረድሩ ቀጠረ። ሶስት ሺህ ደግሞ ካቦ ቀጠረ፣ የሚያስተባብሩ መቶ ሀምሳ ሺህ ሰው ቀጥሮ ለአንድ ቸርች ነው ለምን ፈልቅቆ ለማውጣት ቸርቹን ለመስራት። በዚያ ዘመን በርከት ባሉ ሰዎች ድንጋይ ጋር መነጋገር እኛ ጋር ብቻ ሳይሆን በሌላውም ዓለም ልምድ ነበር ማለት ነው። በግብፅ ፒራሚዶች አሉ፣ በሌላውም ዓለም ስራ አለ። እኛ ያንን ታሪክ ወያናቅ፣ ወያንጠብቅ፣ ወያናሻሽል ሌላው ፊልም ሲሰራበት፣ ታሪክ ሲሰራበት፣ ባላፍ ሲሰበስብበት፣ እኛ ግን ዘነጋ ነው። የባሌ ሕዝብ ግን ጠብቆ ስላቆየው እኔ በኩሌ በተከበረው ምክር ቤት ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። ምክር ቤትም ጊዜ ሲያገኝ ባሌን እንዲጎበኝ በዚሁ ግብዣ ያቀርባል። እንድትጎበኙ የጋበዝኳችሁ የትም ዓለም ብትሄዱ የትም ዓለም አሜሪካም፣ ቻይናም፣ አውሮፓም ብትሄዱ በአንድ ስፍራ ውስጥ ባሌ ያለውን ነገር ማየት አትችሉም። ያው እንደምታውቁት ብዙ አለም ሄጃለሁ ለማየት ሞክሬያለሁ። የለም፣ የራስ የማራከስ አባዜ ስላለን ነው እንጂ የለም። እና አሁን ሌላ ቦታ ኮንፈረንስ ቢባል መቼም ታውቃላችሁ ጥያቄው። እሱን ትተን ወደ ባሌ